በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሚከበሩ የጌታችን የመድኃኒታችን የኢየሱስ ክርስቶስ ዘጠኝ አበይት በዓላት መካከል በአብይ ጾም ስምንተኛ ሳምንት ላይ የሚገኘው የሆሳዕና በዓል ነው። ሆሳዕና ማለት መድኃኒት ማለት ሲሆን ይህንኑ በማስመልከት ቅድስት ቤተ ክርስቲያን በደመቀ መልኩ ታከብረዋለች። ይህም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ሲገባ ከፊቱ የቀደሙት ከኋላም የሚከተሉት ሕዝብ በተለይ ማዕሩግ ሕፃናት ሆሳ እና ለወልደ ዳዊት በጌታ ስም የሚመጣ የተባረከ ነው ሆሳ ሆሳዕና በአርያም በማለት ጌታችንን እያመሰገኑ መቀበላቸውን የሚታወስበት ታላቅ በዓል ነው። በነቢይ የእግዚአብሔር ዘካርያስ አስቀድሞ በትንቢት አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልልበይ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያ በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በማለት አስቀድሞ በትንቢት ተናግሯል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከደብረ ዘይት ወደ ኢየሩሳሌም በቀረበ ጊዜ ደቀ መዛሙርቱን ልኮ ከፊት ካለችው መንደር ገብታችሁ፣ አህያይቱን፣ የአህያይቱንም ግልገል ውርንጭላይቱን ታገኛላችሁ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሏቸው፤ ወዲያውኑ ይሰጧችኋል አላቸው። ደቀ መዛሙርቱ ከመንደሩ ገብተው አህያይቱን ከውርንጭላይቱ ጋር አቀረቡለት። የሰላም ከተማ ተብላ የተሰየመችው ኢየሩሳሌም በውስጧ ያሉ ሁሉ ሽማግሌዎች፣ ሴቶች፣ የሚጠቡ ሕፃናት ሁሉ በአንድነት ሆነው ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው በእግዚአብሔር ስም የሚመጣ የተባረከ ነው እያሉ በታላቅ ዝማሪ አመሰገኑት። ምስጋና የባህሪ ገንዘብ የሆነ ጌታችን አምላካችን በእግዚአብሔር ስም የመጣ እግዚአብሔር ሆኖ ሳለ አይሁድን ግን እጅግ አወካቸው። በአርያም በሰራዊተ መላእክት የሚመሰገነው በባሪያው መልክ በትህትና የተገለጸው የእርሱን መመስገን የአይሁድን ቁጣ ነደደው። ሕዝቡንም ዝም ለማሰኘት አይሁድ ደከሙ። ነገር ግን በነቢይ እግዚአብሔር ቅዱስ ዳዊት በትንቢቱ ከሕፃናት ከሚጠቡ ልጆች አፍ ምስጋናን አዘጋጀ ተብሎ እንደተነገረው ለራሱ ከሕፃናት አንደበት ምስጋናን አዘጋጀ። ኢየሩሳሌም የዘንባባና የወይራ ዝንጣፍ ይዛ ወደ እርሷ የገባውን የሰላም አምላክ የሰላም ንጉሥ በዝማሪ ተቀበለች። ሕፃናትም ፀሐይ ስትሰግድለት መልአክት ከበው ሲያመሰግኑት አይተው በዘንባባ ዝንጣፊ ሆነው ሆሳዕና በአርያም ሆሳዕና ለወልደ ዳዊት ብሩክ ዘይመጽእ በስመ እግዚአብሔር እያሉ አመሰገኑት። ሆሳዕና ማለት በልዕልና ጸንቶ የሚኖር መድኃኒት ማለት ነው። ወስባት ለእግዚአብሔር።